ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ቀኑ ሰኞ ነው። የሰኞ መረጃና መልክት ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ተሰይመናል። እንደተለመደው እንግዲህ የዓለማችንን ወቅታዊ ጉዳዮች ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ቀውሶችን በመጽሐፍ ቅዱስ እይታ እየፈተሽን ለእናንተ የማንቂያ ደወል ለመደወል እንግዲህ ተገናኝተናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ እንደተለመደው መግቢያ ላይ እንዳልኩት ወቅታዊ ጉዳዮችን ወደ እናንተ እያመጣን ለእናንተ መረጃ ለመስጠት ጥረት እያደረግን እንገኛለን። አሰር አለማየ አለማችን ወቅታዊ ጉዳዮችን እያሰባሰበ መረጃዎችን ወደ እኛ እያመጣ ይገኛል። እንግዲህ ለዚህ ለዛሬው ለሰኞ የቀኑ መረጃ ወሳኝ የሆነ መረጃ ይዞልን መጥቷል። መረጃውን ደግሞ እንካችሁ ይልናል። በቅድሚያ ሰላምታ አላቅርብ። ሰላም ላንተ የሆን ፓስተር፣ እንዴት አለ እንደምን አለ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን ትላንትና ምሽት ላይ አንተም አገልግሎት ነበረ። አንድ መረጃ ቀብለን ነበረ አገልግሎት ጥሩ እንደነበረም ትላንትና ነግረህናል። እስኪ ደግሞ ለዛሬ ደሞ ይዘህልን የመጣ መረጃ እንዳለቃለው እሱን ደግሞ እስኪ አቀብለን። እንግዲህ የዓለም ሁኔታ በየጊዜው አዳዲስ ነገሮችን እያስመለከተና በመሪዎች በሀገሮች መካከል የሚደረጉ ጦርነትን የሚጋብዙ የቃለ ምልልሶች፣ የንግግሮች እየጨመሩ የመጡበት ወቅት ላይ ነን ያለ ነው እና እኔ ፍርሃቴ ምንድን ነው፣ አንድ ቀን ድንገት ከእንቅልፋችን ስንነቃ ትልልቅ ጦርነቶች የምንሰማ ሁሉ እስኪመስለኝ ድረስ ነው። ምክንያቱም ለካ አንድ ነገር የምታውቀው መረጃ ስትከታተል ብቻ ነው ምን ያህል ሰይጣን ዓለምን እየበጠበጠ እንዳለ የምትረዳው መረጃዎችን ስትከታተል ነው። ቀርበ መረጃዎችን መከታተል ስትጀምር ነው። ምንድን ነው እንግዲህ የአየር ኃይልና የገዥው የሰራተኛ ፓርቲ የተሳሰሩበትን ሰማንያኛ አመት በማክበር ላይ የሚገኘው የሰሜን ኮሪያ መሪ ኪም ጆንግ አሜሪካንን ማጥቃት እንችላለን የሚል ወይም ደግሞ አሜሪካንን ልናጠፋት እንችላለን የሚል ንግግር ማድረጋቸው የሚገርም ንግግር ሆኖ ተመዝግቧል። ይሄ ብቻ አይደለም። የአሜሪካን ምዕራብ ጠረፍ ሊደርሱ የሚችሉ ሚሳይሎችና እንዳላቸው ተናግረዋል። እንግዲህ ያው ሶሜ ሰሜን ኮሪያን ዝግ የሆነች ሀገር ነች። ከማንኛውም ዓለም የተገለለች እና የዲፕሎማሲያዊ ግንኙነት የሌላቸው በምድሪቱ ላይ ለምሳሌ ያው ሶሻል ሚዲያዎች የማይፈቀዱባት መሪዎቻቸው አምላክ እንደ አምላክ የሚመለኩባት እምነት የሌለበት ክርስትና የሚባል እስልምና ምንም አይነት እምነት የሌለባት ሀገር ነች። ዝግ የሆነ ሀገር ነው እና ሁልጊዜም ደግሞ በጣም ከፍተኛ ትኩረታቸው ወታደራዊ ሀይላቸውን ማጎልበትና ማጠናከር ነው። በእርግጥ ይሄ አሁን ያሉት ነገር አላቸው አላቸውን ሰሜን ኮሪያን ስንቃኛት የኒኩለር ባለቤት ነች፣ ብቷል ኒኩለር ባለቤት ነች። በዚህም ደግሞ ከፍተኛ የሆነ ቀጠናውን ስጋት ላይ የጣለች አገር ነች። ስጋት ላይ የጣለች ነው ስንል ጃፓኖቹም፣ ደቡብ ኮሪያዎች፣ ሁሉም ይፈሯታል በዛ አካባቢ ምክንያቱም ምንም ለምንም ነገር የማይመለሱ ይመስላሉ መሪዎቹ። እንኳን እነሱ ቀርቶ አሜሪካኖቹ ሁልጊዜ ስጋታቸውን ለተባበሩ መንግሥታት ድርጅት ለዓለም አቀፉ እንትን ያሳውቃሉ በየጊዜው ስጋታቸውን እና እንደውም አንድ ወቅት ላይ ታስታውስ ከሆነ እንቅስቃሴ ተጀምሮ ነበረ በዶናልድ ትራምፕ በመጀመሪያው ምርጫቸው ሰሜን ኮሪያ ትጥቋን የምትፈታበትና ኢኮኖሚዋን ሊያግዙ የሚችሉበትን መንገድ እድር እድር እየተደረጉ ነበረ። ያው በመሀል እንደከሸፈ ነው የምናውቀው። ከዛም በኋላ ደግሞ በጦርነት ለማድረግ አሁን ላይ በእውነት እብደት ካልሆነ በስተቀረ በጦርነት የምታስፈታቸው አይደሉም። ምክንያቱም ጦርነትን የምትቀሰቅስ ከሆነ ጥፋቱ የባሰ ነው የሚሆነው፣ እየጨመረ ነው የሚመጣው እና ይህንን ስጋት መቀነስ የሚያስችለውን መንገድ መሄድ ነው የዓለም ማህበረሰብ አለበት ብዬ ማም ነው። አንድ ወቅት ላይ ደሞ ሁለቱ ሀገሮች ሰሜን ኮሪያና ደቡብ ኮሪያ እስከ መዋሀድ ይደርሳሉ ተብሎ የመሪዎች መጎበኛኘት ነበረ። እንትን ከዚህ ሀገር ከዛ ሀገር የተነፋፈቁ ቤተሰቦችን ራሱ የማገናኘት ስራ ተጀምሮ ነበረ። አሁን ግን ድፍን ወደ ለው ጨለማ ነው የተሄደው እና ይሄ ነገር ለደቡብ ኮሪያ እና ለሰሜን ኮሪያ ወይም ለጃፓን ወይ ለአሜሪካ አይደለም የሚተርፈው ለዓለም የሚተርፍ ነገር እንዳለ ነው። አሁን በዚህ በሰማንያኛ ዓመት ክብረ በዓላቸው ላይ ያሳዩት ነገር፣ ያሳዩት መሳሪያዎች፣ ያሳዩት ታንኮች፣ ያሳዩት እነዚህ ቴክኖሎጂ ከፍተኛ መሳሪያዎች ቀላል የምትላቸው መሳሪያዎች አይደሉም። እና ይሄ ምን ያህል ስጋት እንዳለ የሚያመለከት ነው። የኒኩሌር ኃይል ታጣቂ ናት። አዎ ያው ሰሜን ኮሪያ የኒኩሌር ባለቤት ነች። እጅግ ዘመናዊ የሆኑ ሱፐርሶኒክ የሆኑ ሚሳኤሎች የታጠቀች ሀገር ነች። ሚስርም እኮ ፓስተር በዙሪያው ያሉት ሀገሮች ብቻ ሳይሆኑ ሩቅም ያሉት ሀገሮች በተለይ የሰሜን ኮሪያ መሪን እንደ ወፈፌ የሚቆጥሩ አሉ። እና አንተም ስጋትህን የሚጋሩም አሉ። ድንገት ውሳኔ ከወሰኑ ተኩስ ብለው ሊያስተኩሱ ይችላሉ። ይህ እኮ ግልጽ ነው። አዎ እንግዲህ ሲያይ አንድ የደረሰበትን ነገር ለአሜሪካ መንግስት አቀብሏል። ሲያይ ታውቃለህ መጠብቅ ሲመርጅ ነበረ። በበኩሉ የኒኩለር ወይም የሚሳይሎችን መሳሪያ በአሜሪካ ዋና መሬት ላይ ኢላማዎችን የመምታት አቅም እንዳላት ተናግሯል። ሲሲሲይ ሰሜን ኮሪያ ኢላማዎችን የመምታት አቅም እንዳላት ተነግሯል። አገሯ ዋና አገር አቋራጭና ቦለስቲክ ሚሳይሎችን ጭምር አህጉር አቋራጭ፣ አገር አቋራጭ ሳይሆን አህጉር ሁለት አይነት ሚሳይሎች ነው ያላቸው አገር አቋራጭ አላቸው፣ አህጉር አቋራጭ አላቸው እና ቦለስቲክ ሚሳይሎችን እንደታጠቀች እና ዘመናዊ መሳሪያ ሚሳይሎች እንዳሏት ጭምር አሜሪካን ማደባየት የሚችሉ የኒኩሌር ጦር መሳሪያዎችን የታጠቀ ወደ አልታሰበ መዳረሻ ማድረስ የሚችሉ ከባድ ቴክኖሎጂያዊ የሆኑ እንዳሏት ሲአይኤ አመልክቷል። ማመልከት ብቻ ሳይሆን ይሄ ስትራቴጂካሊ የሚባሉ ሚሳይሎች ዝግጅቶችም እንዳሉ ለአሜሪካ ሴኔት ወይም ይሄ የጸጥታ ምክር ቤት ነው የሚባሉት ለአሜሪካው ለእነሱ አቅርቧል እና በጣም የሚገርመ በዚህ በዓል ላይ ያደረጉት ንግግር በአብዛኛው አሜሪካንን የማስጠንቀቅ ንግግር ነው፣ ኪምጆንግ ያደረጉት ንግግርና በተለይም ደግሞ ደቡብ ኮሪያን እና ጃፓንንም ልናጠፋቸው እንችላለን የሚል ንግግር ነው ያደረጉት። ይህ ንግግር ትንሽ ጠርጠር ያለ ከበድ ያለ ንግግር ነው። ሆኖም ግን ባለፉት ጊዜያቶች ታስታውስ ከሆነ ዶናልድ ትራምፕ እንደተመረጡ ኪም ጆንግን ለማግኘት እንደሚፈልጉ ከሱ ጋር መወያየት እንደሚፈልጉ ማውራት እንደሚፈልጉ ተናግረው ነበረ። ነገር ግን አሁን ላይ ምንድነው አሜሪካ በደቡብ ኮሪያ ያላት ወታደራዊ ያቀው በእርግጥ እዛ አካባቢ ኢኒኩለር ታታኪ መሳሪያ እንትን አላት ቶርኒዶ የሚባል ሚእንትን አላት። ባህር ሰርጓጅ መርከብ አላት። ዘመናዊ ኒኩለር ተሸካሚ ሊሆኑ የሚችሉ ሚሳይሎች ሊሸከሙ የሚችሉ የጦር ጀቶች አላት እዛ አካባቢ አሜሪካ። ነገር ግን ይህንን የማጠናከር ስራ በጣም በጣም እየሰራች ነው ያለችው እና ዶናልድ ትራምፕ ምንድን ያሉት ሰሜን ኮሪያ ሙሉ ለሙሉ እናጠፋታለን ብለው የተናገሩት የንዴት ምላሽ ይመስላል ሙሉ ለሙሉ እናጠፋታለን የሚል ንግግር ተናግረዋል። እና አሁን ላይ ከዚህ ከሰማንያኛው እና የአየር ኃይል እና የሰራተኛው ፓርቲ ግንኙነት አንጻር ክብረ በዓል ላይ እየተደረገ ያለው ነገር ማስፈራሪያትና ዛቻ የተሞላበት ለዓለም ስጋት የሆነ እነዚህ ሀገሮች ደግሞ እንደነዚህ አይነት ሰዎች ከመማድረግ ወደኋላ የማይመለሱ ለምንም ነገር መመለስ የማይችሉ መሆናቸው ይታወቃልና፣ ይሄ በተለይ ደግሞ ምንድነው መንፈሳዊው ዓለም በጣም መረዳት ያለበት ቅዱሳን መረዳት ያለባቸው ከነዚህ ሰዎች ጀርባ ሙሉ ለሙሉ የሚሰራ ዲመን እንደሆነ፣ ዲመን ደግሞ ለሰዎች ልጆች እንደማይራራ፣ ስለሰው ልጆች ግድ እንደሌለው እንደማያስብ ሊያውቁት ይገባል። የሚል ነገር አለኝ። ሌላው እንግዲህ ዶናልድ ትራምፕ የቤንዚዌላን አየር ሙሉ ለሙሉ ዘግተዋል። ምንም አይነት የአውሮፕላኖች በቤንዚዌላ ክልል ወይ ግዛት እንዳይበሩ ተከልክለዋል። ትንንሽ የሚሆኑም ትልልቅ አውሮፕላኖች እንዳይበሩ ተከልክለዋል። ይህ ደግሞ የሚያመለክተው የላቲንን ውጥረት የጨመረው እንደሆነ እና እንዲህ አይነት ነገሮች ሲደረጉ ድንገተኛ እርምጃ ሊወሰዱ ይችላሉ የሚል ነገሮች አሉ። እንደውም በትናንትና እለት በጣም ተጠብቆ ነበር አለም አቀፍ ማነስ ደንገተኛ ወረራ ወይም ድብደባ ታደርጋለች ተብሎ ነበር አልተደረገም። ነገር ግን የማይቀር እንደሆነ የሚያመለክቱ ነገሮች እያየን ያለ ነው። እዛም ጋር እንግዲህ ዓለማችን አንድ ምዕራቡ ስትል፣ አንዴ ምስራቁ ምስራቁ ስትል፣ ሰሜኑ ሰሜኑ ስትል፣ ደቡቡ ደቡቡ ስትል መሃሉን አጋኔ አጋነን እያተራመሰ ያለበት ወቅት ነው ያለነውና እኛ ደግሞ ቅዱሳን ልንጸልይ የእግዚአብሔርን ፊት ልንፈልግ ዘመኑን ልናውቅ ዘመኑን ልንዋች በዘመን ላይ አሸናፊ ሆነን ልንገለጥና የዘመኑ ንፋስ እንዳይወስድን ራሳችንን ቤተሰባችንን ቤተክርስቲያንን ልንጠብቅ ያስፈልጋል እላለሁ። ለዛሬ ያለኝ መልእክት የቀን መልእክት መረጃ ይሄንን ይመስላል። ጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ሻሎም እግዚአብሔር አብስቱ ይባርክ። ፓስተር፣ ለዛሬ የቀኑ መረጃ እንግዲህ የማንቂያ ደወል ደውለህልናል። እኛም እንግዲህ በየጊዜው ወደ እናንተ እንደነዚህ አይነት መረጃዎችን ሳናስልስ እያመጣን እንገኛለን በአንክሮ በመስማት በማስተዋል በእግዚአብሔር ቃልም በመፈተሽ ሕይወታችንን መስመር ውስጥ እንድናስገባ የምፅዓቱ አዋጅ ነጋሪ አገልግሎት መልእክቱን ያስተላልፋል። እንግዲህ ውድ አድማጮቻችን ለዛሬ የሰኞ የቀኑ መረጃችን እንዲሁም ደግሞ መልእክቶቻችን ይህንን የመሰሉ ናቸው። ኋላ ምሽት ላይ ደግሞ በሌላ መረጃና በሌላ መልእክት ወደ እናንተ እንመጣ ይሆናል። በተለይ የማታው እጅግ ወቅታዊና ወሳኝ የሆነ መረጃ ስለሆነ በወዲሁ እንድጠብቁ ማሳሰብ እንወዳለን። እስከዚያው ድረስ እንግዲህ እግዚአብሔር ምሕረት፣ ሸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም እናንተ ይሆን።